ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። ልዩ ሰርጎ ገብ ኦፕሬሽን በወገል ጤና ከተማ ሲከናወን የመይሳው ካሳ ሁለተኛ ኮርም አስደናቂ ኦፕሬሽኖቹን አስቀጥሎ ድልን ሲቀዳጅሉ አድሯል። በሌላ በኩል ፋኖቹ በጥምረት በመሆን ኮንን ተቆጣጥረዋል። በምዕራብ ጎጃም ቋሪት ወረዳም አንድ የጤና ባለሙያ በአሰቃቂ ሁኔታ መገደሉ ቁጣን ቀስቅሷል። በኢትዮጵያ የወደብ ጥያቄ ዙሪያ የኤርትራና የግብፅ ግንኙነት አሳሳቢ ሆኖ ቀጥሏል ሲባል የአውሮፓ ሕብረት በበኩሉ የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪውን አቅርቧል። በሌላ በኩል በፌዴራል መንግስትና በህዋት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለም እየተነገረ ቀጥሏል። እነኚህንና መሰል ወሳኝ መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። ዝነኛዋ ጽናት ክፍለ ጦር በልዩ ሰርጎ ገብ ኦፕሬሽኗ በወገል ጤና ከተማ እጅን በአፍ የሚያስጭን ጀብድን ፈጽማለች እየተባለ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ የደጋው መብረቅ ኮር ጽናት ክፍለ ጦር ጥቅምት 24 ቀን 2018 ዓ.ም በወገል ጤና ከተማ ወደሚገኘው የፋሽስቱ ሰራዊት ካምፕ ድረስ ዘልቆ በመግባት የብርሃኑ ጁላን ሰራዊት ሙትና ቁስለኛ አድርገውታል። የደጋው መብረቅ ኮር ከተመሰረተበት ዕለት አንስቶ በጠላት ላይ ከፍተኛ ጥቃትንና የሞራል ውድቀትን ባሉት የአናብስት ክፍለ ጦር ስብስቦች እያደረሰ ይገኛል። በዛሬው ዕለትም ከሁለት በላይ የፋሽስቱ ሰራዊት አባላትን በካምፓቸው ውስጥ እስከወዲያኛ የሸኘ ሲሆን በርካቶች ደግሞ ከባድ ቁስለኛ ማድረግ ችሏል። ቅስፈታዊ ጥቃቱ ከፋኖች በኩል የተሰነዘረበት የፋሽስቱ ሰራዊት የሚረግጠውን ምድር ሁሉ እየተጠራጠረ ተደነባብሮ ይገኛልም ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዙ የመይሳው ካሳ ሁለተኛ ኮር ሰባተኛ ቀኑን ባስቆጠረው ልዩ ኦፕሬሽኑ በአገዛዙ ጥምር ኃይል ላይ ከፍተኛ ድልን ማግኘት ችሏል። ከአጸደ ማርያምና ሻውራ ከተማ መሽጎ የነበረው 66ኛና 62ኛ ክፍለ ጦር የአገዛዙ አረመኔው ሰራዊት በልዩ ወታደራዊ ኦፕሬሽን ተስቦ ወደ መግደያ ቀጠና ከገባ ሰባተኛ ቀኑን አስቆጥሯል። አልሞት ባይ ተጋዳዩ ከገባበት መውጣት ሲያቅተው ታዲያ ባለበት ቦታ ሆኖ ፎቶ እየተነሳ አጸዳው ማድረግ ኩበተንኳቸው እያለ በየሚዲያው መቀባጠሩ በግልጽ እየታየ ነው። እውነታው ሲታይ ግን ከአድዋ ክፍለ ጦርና ከኮሩ ተወርዋሪ ጦር የተውጣጣው ፋኖ የነበልባል ሰራዊት ወደ አጸደ ማርያም ገብቶ በዛ የመሸገውን ጥምር የወንበዴውን ስብስብ ሙትና ቁስለኛ አድርጎ ከከተማው ማሰጧት ሲችል በተመሳሳይ ሰዓት በአድዋ ክፍለ ጦር ከበባ ውስጥ የገባው አረመኔ ቡድንም ሲሯሯጥ ውሏል ተብሏል። ከጥቅምት 23 ጀምሮ እስከ ጥቅምት 24 ጠዋት አራት ሰዓት ድረስ መግቢያና መውጫውን ያጣው ያገዛዙ ጥምር አረመኔ ቡድን ወደመጣበት ለመሸሽና ለማምለጥ ሌሊቱን ጨምር ጥረት ቢያደርግም በአድዋ ክፍለ ጦርና በመይሳው ካሳ ሁለተኛ ኮር ተወርዋሪዎች ጥምረት በተከፈተበት መብረቃዊ ጥቃት ሙትና ቁስለኛ እየሆነ እየተዝረከረከ የያዘውን ተሽከርካሪ ኦራል እና አምቡላንስም ተመቶበት እግሪ አውጭኝ እያለ ሻሁራ ከተማ ወደሚገኘው ምሽጉ ሊገባም ችሏል። የአገዛዙ ቡድን ሸሽቶ ወደ ሻሁራ ከተማ ለመግባት ሲያነግ በነበረው የኋሊት ሩጫ በተከፈተበት ተኩስ 18ቱ ሙት ሲሆኑ 24ቱ ደግሞ ቁስለኛ ሆነው ተመዝግበዋል። ሌላኛውና ሁለተኛው አውደ ውጊያም በምዕራብ ጎንደር መተማ ወረዳ መተማ ከተማ ውስጥ የተደረገ ሲሆን በዚህም አመርቂ ድል መገኘቱ ተነግሯል። በዚህ በመይሳው ካሳ ሁለተኛ ኮር ስር የሚጠሩት የካራማራ ክፍለ ጦር አሳምነው ብርጌድ፣ እና የአጣና ዋሴ ክፍለ ጦር ተካ ብርጌድ ፋኖች በመጣመር ጥቅምት 23 አመሻሹን ከ12 ሰዓት ጀምረው ጠላት ወደ መሸገበት መተማ ከተማ ተወርጉረው በመግባት እስከ ሌሊቱ ስድስት ሰዓት ድረስ ሲፋለሙት ማምሸታቸውም ተነግሯል። በተፈጸመው ልዩ የማታ ኦፕሬሽን የአገዛዙ ማፊያ ቡድን መውጫና መግቢያውን አቶ አመራሩን በየስርቻው ተደብቆ ሲሸበር ከፋኖቹ በኩልም ከባድ በትር ሲያርፍበት አድሯል። በጥምረት በተደረገው በዚህ ልዩ የሌሊት ኦፕሬሽን በተገኘው ድል 12 የአረመን ስራዊት አባላት ሙት ሲሆኑ 21ዱ ደግሞ ቁስለኛ ሆነዋል። የቀኝ አዝማች ተበጀ ወርቁ ክፍለ ጦርና የአንሻ ክፍለ ጦርም በበኩላቸው የዋድላ ወረዳ ዋና ከተማ የሆነችውን ኮንን ተቆጣጥረዋል። ከጠዋቱ ሶስት ሰዓት የተጀመረው ትንቅነቅ በፋኑ አሸናፊነት ሲቋጭ፣ የዋድላ ወረዳ ዋና ከተማ የሆነችው ኮንም በፋኖቹ እጅ ገብታለች። የፋሽስቱ ሠራዊት ጥምር ኃይሉን ተጠቅሞ ብዙ 23 በሞርታር ና በመድፍ ታግዞ ከረፋዱ 3 ሰዓት እስከ 11 ሰዓት ድረስ የዘለቀ ውጊያን ቢያደርግም የእሳት ቁራጮቹ ፋኖዎቹ ምንም አይነት የምድር ኃይል ላያስቆማቸው ታግለው የጠላትን ምሽግ ሰብረው በመግባት ለቁጥር የሚያታክት ሰራዊትን ሙትና ቁስለኛ በማድረግ የዋድላ ወረዳ ዋና ከተማ የሆነችውን ኮንን ተቆጣጥረዋል። አንሻ ክፍለ ጦርና የቀኝ አዝማች ተበጀ ወርቁ ክፍለ ጦሮች የአንድ ሳንቲም ሁለት ገጽታ ሆነው በጠላት ላይ እሳት ጭረው አመድ እስኪሆን ድረስ አቃጥለውታልም ተብሎላቸዋል። አራብ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ አንደኛ ክፍለ ጦር በኮሮኔል ታደሰ ሙሉነ ብርጌድ ጌዮን ሻለቃ አባላቱ በኩል በመራዊ ከተማ ላይ ባካሄደው ድንገተኛ ኦፕሬሽን በጠላት ካምፕ ላይ ከባድ ውድመት ማድረስ ችሏል። አንድ አብራራው የጦር መሳሪያ መማረክ የተቻለ ሲሆን ስምንት የስርዓቱ ቅጥረኞች ሲደመሰሱ ከአስር በላይ የሚሆኑትም ከባድና ቀላል ቁስለኛ ሊሆኑ በቅተዋል። በሌላ በኩል ከመራዊ ከተማ በቆጋ በኩል ወደ አሙሲ ሲተለተል የነበረውን ሰራዊትም በብርጌዱ ተወርዋሪ ጦርና በአበረ የማም ሻለቃ አባላት በተደረገበት ደፈጣ ገና በቅጡም ሳይተኮስበት ትግራዮችኝ ብለው ወደ መጣበት መመለሱም ታውቋል። በሌላ መረጃ በምዕራብ ጎጃም ቋሪት ወረዳ አንድ የጤና ባለሙያ በአሰቃቂ ሁኔታ መገደሉ ብዙዎችን እያስቆጣ ተገኝቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና መቶ ሁለተኛ ኮር አካል በሆነው የገረመው ወንዳውክ ብርጌድ በሚያስተዳድረው ከሚያስተዳድረው ገብረ ማርያም ከተማ ወደ ወይበኝ እንዲሁም ከገነት አቦ ከተማ ወደ ቦረቦር እንቅስቃሴ ያደረገ ሲሆን የጀግኖቹን ክንድ መቋቋም ያቃተው አረመናዊ የአገዛዙ ሰራዊት ታዲያ ንጹሐንን በአደባባይ እየረሸነ ቀጥሏል። የአገዛዙ ሰራዊት የመጣበት ዓላማ ሳይሳካለት ሲቀር ጋር ምንም ግንኙነት የሌላቸውን ግለሰቦች በድብደባና በግድያ እያሰቃየ መሆኑ ሲነገር አልፎም ለንግድ አገልግሎት የሚውሉ አራት መቶ ረችን በማቃጠል አረመናዊ ተግባሩን ፈጽሞ ታይቷል። በግፍ ከተረሸኑት መካከልም አስማረ ግዛቸው የተባለ የወይቤኝ ጤና ጣቢያ የፋርማሲ ባለሙያ የነበረ ሲሆን እሱም ፋኖን ታክም አለ በሚል ውንጀላ ከጤና ጣቢያ አውጥተው በአደባባይ ረሽነውታል ተብሏል። ገቦዬ መኩ የተባለ የወይቤኝ ቀበሌ ነዋሪም የአምሮ በሽተኛ መሆኑ እየታወቀ ገበያ መሀል ላይ ተረሽኗል። በአጠቃላይ የነበልባሎቹን የገረ የተሰረመ ወንዳውክ ልጆችን እጅ መቋቋም ያቃተው ያገዛዙ ሰራዊት ንጹሐንን ከመረሸኑ በተጨማሪ የወይበኝ ጤና ጣቢያ፣ የወይበኝ የመጀመሪያና የሁለተኛ ደረጃ ትምህርት ቤትን እንዲሁም የአካባቢውን ሱቆች በመዝረፍ ያረመነ የተግባር ጥጉን ማሳየቱን ቀጥሏል ሲል የነበልባሉ ገረመ ወንዳውክ ብርጌድ ተወካይ ህዝብ ግንኙነት የሆነው በላይ ሞገስ አሳውቋል። የኤርትራና የግብፅ ግንኙነት ኢትዮጵያ የወደብ ጥያቄ ከማንሳት አያገዳትም ሲሉ የዲፕሎማሲ ባለሙያዎች እየገለጹ ነው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በግብፅ ጋባዥነት ለአምስት ቀናት ጉብኝት ካይሮ ቆይተው ዛሬ መመለሻቸው መሆኑ የሚታወቅ ነው። ይህ አይነቱ ሁኔታ በዲፕሎማሲ መርህ ሀገራት ግንኙነታቸውን ለማጠናከር የሚያደርጉት አካሄድ ቢሆንም ኢትዮጵያ የወደብ ጥያቄዋን ካቀረበች በኋላ ግብፅ በቀጠና የሚገኙ ሀገራትን የመደገፍ አዝማሚያ እና በጉዳዩ ላይ ጫና ለመፍጠር ጥረት የማድረግ አካሄድ ላይ በመሆኗ ኢትዮጵያ ከምንጊዜውም በላይ የዲፕሎማ ስራዋን ልታጠናክር ይገባል ሲሉ የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያዎች ተናግረዋል። ኢትዮጵያ ለሶማሊያ፣ ለኤርትራ፣ ለሱዳንም ሆነ ለጅቡቲ ከከፈለችው የመስዋዕትነት ዋጋ አንጻር የግብፅ አጋርነት ወይም ድጋፍ እዚህ ግባ የሚባል አይደለም የሚሉት የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው ጥላሁን ሊበን ናቸው። ነገር ግን እነዚህ ሀገራት በተለያዩ ጊዜያት ከግብፅ ጋር ያላቸውን ግንኙነት ማጠናከራቸው በኢትዮጵያ በኩል ያጡት አሊያም የሚቀር ስራ መኖሩን የሚያሳይ በመሆኑ መንግስት ብቻ ሳይሆን ሌሎችም በዚህ ዙሪያ የሚሰሩ ተቋማት ትኩረት ሊሰጡ እንደሚገባ ሀሳባቸውን ገልጸዋል። እንዲሁም ሌሎችም ሀገራት ጫና ለመፍጠር የሚያደርጉትን ጥረት ለመግታት ማህበረሰቡ በአንድነት እንዲቆምና የሀገር ውስጥ ችግሮችን መፍታት ተቀዳሚ ስራ ሊሆን እንደሚገባም ጠቁመዋል። ይህኑ ሀሳብ የሚያጠናክሩት ደግሞ በዋቸሞ ዩኒቨርሲቲ የውጭ ግንኙነት ፖሊሲና ዲፕሎማሲ መምህር የሆኑት አቶ አበራ ሄብሶ ሲሆኑ ጠቅላይ ሚኒስትር አብይ አህመድ በምክር ቤት ቆይታቸው የወደብ ጉዳይን ባነሱ ማግስት የኤርትራ መሪ ወደ ግብጽ ማቅናታቸው በዚህ ጉዳይ ላይ ለመምከር መሆኑ ተገማች ነው ብለዋል። በኢትዮጵያ በኩል የማይቀረውን የወደ ጉዳይ ለማስፈጸም ሰላማዊ አማራጭ ላይ ትኩረት መደረጉን አድንቀው የኤርትራን ሕዝብ ለማሳመን በዜጋ ተኮር ዲፕሎማሲ እንዲሁም የሌሎች አደራዳሪ ሊሆኑ የሚችሉ ሀገራትንም አመለካከት መቀየር የሚያስችል የዲፕሎማሲ ስራን ለማጠናከር ከምንጊዜውም በበለጠ መልኩ መስራት ይገባል ብለዋል። ኢትዮጵያ የባህር በር መነፈጓ ኢፍትሐዊ በመሆኑ ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን መንግስት በተደጋጋሚ መግለጹ የሚታወስ ነው። በፌዴራል መንግስቱና በህወሀት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብዓዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግር እና በድርድር እንዲፈታ ጥሪውን አሰምቷል። ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው አገሪቱ የሚገኙ ተፈናቃዮችን የመመለስ ኃላፊነቱን እንዲወጣ፣ ጉዳዩን በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አሳውቋል። አገር በቀል የሰብዓዊ መብቶች ተሟጋጅ ተቋሙ ይህንን ያስታወቀው ሰኞ ጥቅምት 24 2018 ዓ ም ሲሆን አዲስ አበባ በሚገኘው ጽህፈት ቤቱ በሰጠው ጋዜጣዊ መግለጫውም ላይ አስፍሮታል። ድርጅቱ የዛሬውን ጋዜጣዊ መግለጫ የሰጠው ተቀማጭነታቸውን በውጭ ሀገራት ያደረጉ የሲቪል ማህበረሰብ ድርጅቶች ጥምረት ከሆነው ከትግራይ አካውንታብሊቲ አስ ኮአሊሽን ጋር በመተባበር መሆኑን ገልጿል። ጋዜጣዊ መግለጫ የተዘጋጀው በትግራይ ክልል ለሁለት ዓመት ያክል የቆየው ጦርነት የተጀመረበትን አምስተኛ ዓመት እንዲሁም የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት ምክንያት በማድረግ መሆኑንም ድርጅቱ ጠቅሷል። የፕሪቶሪያው የሰላም ስምምነት በትግራይ ክልል የነበረው ጦርነት ያስከተለውን በጣም ሰፊ የሰው ልጆች እልቂት፣ የኢኮኖሚ ውድመቱን እንዲሁም ሰፊ ማህበራዊ ቀውሱን በማስቆሙ በአሁንታ እንደሚመለከቱት ቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት ዋና ዳይሬክተር መሆኑን አቶ ተስፋ ለምበረህ በዛሬው ጋዜጣዊ መግለጫቸው ላይ አመላክተዋል። የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርቧል። የአውሮፓ ህብረት አባል ሀገራትና የኖርዌይ የአውሮፓ ህብረት ልዑካን እንዲሁም ዲፕሎማሲ ቡድኖች ጥሪውን ያሰሙት የተኩስ አቁም ስምምነቱ የተፈረመበትን ሶስተኛ ዓመት አስመልክተው በጋራ ባወጡት መግለጫቸው ላይ ነው። በመግለጫውም በኢትዮጵያ መንግስትና በትግራይ ህዝባዊ ነጻ አውጪ ግንባር ህወሀት መካከል የተኩስ አቁም ስምምነት ከተፈረመ ሶስት ዓመታት ማስቆጠሩን ጠቁመዋል። የመሰረታዊ አገልግሎቶችን መልሶ ማቋቋም የተሻ ቆሻሻ ላይ ሰብአዊ እርዳታ ተደራሽነትን የዲዲአር መጀመርን እና አንዳንድ የውስጥ ተፈናቃዮችን መመለስን በአዎንታዊ መልኩ በመግለጽ ህብረቱና የሀገራቱ የሰላም ተነሳሽነቶችን መቀጠልና ማጠናከር አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። ከመጪው አጠቃላይ ምርጫ በፊት የፕሪቶሪያ ስምምነት ፈራሚዎች ማለትም ህወሓትና የኢትዮጵያ መንግስት መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪም አቅርበዋል።